የምራለች ሳይን ካለች አንቺ ምን ታፈቅረሻለች? ቢያት ወይ ያው ያው ቡና አምጫታው

ይጂ ይጂ፣ በቃ ያቡ፣ እውነት በጣም ነው የምንወድሽ፣ እንወድሻለን። እሺ እሺ፣ ያቡ ግን ሁሌም

ቀላል መጣለው እንዴ? እኔ እዚህ ነው የምደግፍ። አይደለም ሱዳን ጠረፍ ላይ፣ ሱዳና ለኛ ይቀርበናል ችግር ማነው ዱባይ ዱባይ። እሺ አንቺ አንቺ ባጣፋ ግራውንድ እንትላለች ታ ኧረ ከዱባይ የአማራ ሀገር ደው ኳታር ኮ ምንም የሚጎበኝ የለው አለ። ውሃ ማለት ነው፣ ዱባይ ማለት ቆይ ዋና ውሃ አይደለም ያስፈልገው ነገር ብዙም ይጎበኛል። ሄሉ ተሳሳትሽ፣ ዱባይ አሪፍ ነው። እሷ ዝም ብላ ነው እግዚአብሔርን ዱባይ ተከሄዶ ማለት ነው ሞተር ላይ በውሃ ምትሄደው እንደ

ወደ ቤት ውስጥ የምታረቢው ኳስ ሚጫወት ድመታለሽ? ኧረ አይደለም ልጅ አለኝ። አንቺ እኔ ማለት ነው። ምንም ብታረጉ፣ ምንም አርጉ። ነገር እቤት ውስጥ አይደለም፣ ግቢ ውስጥ እንዴት ድመት ድመት ያለበት ቤት ብሄድን ያሁን የሆነ ሰው ቤት እንጂ ድመት ቢኖር እዛ ቤት ማለት ነው። በሩ ቁልፍ ቁልፍ ከሌለው በድቅድቅ ጨለማ ቤት መለሰታለሁ እንጂ እኔ አንድ አንድ ጊዜ ውሻማ ትፈራለች እንጂ ለዝም ነው በውሻ ምክንያት

ምግብ ቤት ምናምን ውጭ በረንዳ አለው አይደለ እንደዚህ ጠረጴዛ ምናምን የሚቀመጥ በሻራ የተ ጥላ ያለው አወቅሽም ውጭ ላይ ማለት ነው የምግብ ቤት በረንዳ እኔ ማለት ነው እያጸዳው ከዛ ማለት እየጠረኩ ከዛ ጠዋት እኮ ነው እንደት ነው ዝብላ ብድማን በጣም ፈራው ይህ ጠዋት ነው ብዬሻል። ጠዋት ማለት ያለሽ በጣም ጠዋት አስራ ሁለት ተኩል አስራ ሁለት ሰዓት ነው እና ማለት ነው እኔ አገር ሰላም ብዬ ትምህርት ቤት ከመሄድ ይ እሱን እና ሙቲም

እውነት ነው። የቆሸሸ ልብስ የለበሰ ሁሉ አላምንም። ባለፈ ማለት ነው ቪዲዮ ላይ ሄሉ ከቤት ሰው ወጣና እንጂ ሽሎ ሰላሳ ስምንት ጊዜ የዘቀዘቅሻት፣ ዛሬ ሰላሳ ስምንት ጊዜ የዘቀዘቀች

ከዛ ልጅ ለታሪክ ይቀመጥ ብላ ስትጽፈው እንደገና አቆመች፣ እንጂ እሷ እኮ መቶት ይሄድበት ነበር። አዎ፣ ከዛማ ሁሉም ሲናገራት ስንናገራት እኮ አቆመችው እና ጠፋችው እንጂ በአንድ ሰዓት ውስጥ ደግሞ እኮ አንድ ፖስት አድርጋለች። ገና አንድ ላይክ ሳያገኝ ድገሚ ብለው ይጽፉላታል። እዛው ትደግመዋለች አንድ ላይክ ሳያገኝ ሙና ሙና ደሞ እዚህ ልሻል፣ እሷ ይቅርታ ቢዶ አጎንብሳ ይቅርታ ያለቻት ቀን የዛን ቀን የሳቁት መሳቅ ከልብን ሳይ እሱ ነው ማለት፣ ድራማ ሰሪ ናት። ራሱ ነው ያለ ድራማ ሰሪ ናት። ድንክ ምን ያረጋችኝ እግዚአብሔርን፣ ደስ ብሎ